አንቺ የግድ ከኔ መራቅ ይኖርብሻል። ስለዚህ ሄርሚ፣ በእግዚአብሔር ለምንሽ ከህይወቴ ውጪልኝ። ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ እያለች ነው እንግዲህ ሄርሜላ። ይሄ ነገር ጋይስ፣ ወዴት ወዴት ነው? ወዴት ወዴት ነው? በነገራችን ላይ ማለት ነው አብርሽ ዛሬ ወንድ ወጥቷል፣ ማለት ነው ወንድ ወጥቷል። በቃ እንደዚህ ደፋር ሆነ ቁርጥ ያለ ውሳኔን እንድታሳውቅ ነበረ ሁላችንም ስንፈልግ የነበረው። ግን ትንሽ ስጋት ያጫረችብን የሙዚቃዋ ጉዳይ ናት። ምን ነው ምን ነው የሰሞኑ ወደላይ ወደላይም አለ ምናምን ብዙ ነገርም እያየን ነው። የልጅቷ ቦርጭም እየጨመረ እየመጣ ነው እና ምንድነው ነገሩ? ምንሽ ነው? ሙዚቃዋም ትንሽ አወዛገበችን። ያለው ነገር እኮ ደስ ብሎናል፣ እንደምንፈልገው ነው እየሆነ ያለው። እኔ ከአብርሽ ስፈልገውም ስጠብቀውም የነበረውም ነገር ይሄ ነው ማለት ነው፣ ወንድ ሆኖ ሄርሜላ ላይ ውሳኔን እንድታሳልፍ ሄርሜላ ከቤትህ ከትዳርህ ከህይወትህ ከልጅህ እንደማትበልጥ ማሳየት መቻል አለብህ። ሩታ የምትፈልገው ሌላ ነገር አይደለም፣ በነገራችን ላይ ይህንን ነገር ነው እና ደስ ብሎናል። ግን ደስ ብሎን ደግሞ ሙዚቃዋ ትንሽ ጥያቄ ጭራብናለች ማለት ነው። እኔ ላይ ብቻ አይመስለኝም ሜቢ ማለት ነው፣ ሁላችሁም ላይ ይሄ ነገር ጥያቄ ሳይጭርባችሁ የቀረ አይመስለኝም። የምሬን ነው ምላችሁና ከሰሞኑ እንግዲህ ከዚህ ነገር ጋር ተያይዞ ከባድ ነገር እንሰማለን ብለን እንጠብቃለን ማለት ነው። እንግዲህ ያው እንደ ዘፈኑ እንደ ሙዚቃው ከሆነ ልጁም በሆዴ ይዤ ልትሰደድ ነው፣ ልትሄድ ነው ማለት ነው። እንግዲህ ያው አብርሽ ምናልባት ይሄ ነገር የምር ከሆነ የሁለት ልጆች አባት ልትሆን ነው። አንተ በጣም እድለኛ ሰው ነህ እንዴ? የምር በጣም በጣም እንድለኛ ሰው ነህ እንዴ? በአጭር ጊዜ የሁለት ልጆች አባት ልትሆን ነው ማለት ነው። ሜቢ እርግጠኛ ሆነን ማውራት አንችልም፣ ግን ከምናያቸው ነገሮች እንትን ለማለት ስንሞክር እንደዚህ አይነት ነገር እየተፈጠረ ያለ ይመስለኛል፣ እንደኔ ሳስብ ማለት ነው። ያው እንግዲህ ከነበሩ ነገሮች አንፃር እንደዚህ አይነት ነገር አይፈጠርም ብሎ ለመናገር ትንሽ አስቸጋሪ ነው። ግን ያም ሆነ ይህ ወደ እንትኑ ስንመለስ በቃ እንዲህ ነው፣ የሚፈለገውም እንዲህ ነው ማለት ነው። ሩታም ስጠብቅ የነበረውም ሲያነጫነጫትም፣ ብቻ ብዙ ነገርም ስታደርግ የነበረው ይህንን ነገር ከአንተ መስማት ትፈልጋለች፣ ወይም ለእሷ ያላትን ቦታ እዚያው በሄርሜላ ፊት መስማት ትፈልጋለች እና ለዛም ይመስለኛል ብዙ ነገሮች ሲፈጠሩ የነበሩት። እንግዲህ ዛሬ ወንድ ወጥተዋል ብዙዎቻችሁም እንደዛ ስትሉ ለመመልከት ችያለሁ ማለት ነው። ደስ የሚል ነገር ነው። ግን እግዜር ይጠብቅ፣ እግዜር ይጠብቅ። ከዚህ በኋላ የሚመጣብህ ነገር ነው የሚያስፈራኝ ማለት ነው። እና ሩታ ምን ማድረግ እንዳለብሽ ደግሞ ከዚህ በኋላ በደንብ እናወራበታለን ማለት ነው። ሰላም፣ እንዴት ናችሁ የእኔ ፋሚሊዎች? ደህና ናችሁ? አማን ነው? ሰላም ነው? አሸወይና ነው? እንዴት አመሻችሁልኝ? ሁሉ ሰላም ነው? ለማንኛውም እንግዲህ ከመሸ ተመልሰን መተናል አብርሽ እንደዚህ ወንድ ወጥቶት ስላየ ነው በጣም ደስ ብሎናል እንደዚህ ቆራጥ የሆነ ውሳኔ ያስፈልግ ነበረ ህይወቱን ቤቱን ትዳሩን ለማስተካከል እንደዚህ አይነት ውሳኔዎች በጣም አስፈላጊና አንገብጋቢና በጣም ወሳኝ ናቸውና እንደዚህ በማድረግህ በጣም ጥሩ ነገር እንዳደረግ ከመናገር እፈልጋለሁ እየሰማን ይሁን እንዴ ጋይስ ትላንትና ብዙ ነገር ስንል ነበር እኮ በቃ ወንድ ይውጣህና ሄርሜላን ከህይወት አስወጣት፣ ሩታን ተሸክመን አምጥተን እንሰጣለን ብለን ነበር። ያው እሷም እንደዛ አልፈለገችም። እዛው በቆመችበት ሁሉንም ነገር በጆሮዋ አዳምጣለች ማለት ነው። ለማንኛውም ይሄ ነገር ጥሩ ነው። ቀልዱ ቀልድ ነው። ወደ ቁም ነገሩ ስንመለስ ማለት የምፈልገው ነገር ምንድን ነው፣ ሩታ ከዚህ በኋላ ብዙ ነገሮች ሊፈጠሩ ይችላሉ እንዳለችውም ሄርሜላ ቀለል ብላ ከህይወታችሁ ላትወጣላችሁ ትችላለች። በጣም በብዙ መንገድ ቻሌንጅ ልታደርጋችሁ ትችላለች። ግን እዚህ ጋር የአንቺ ጥንካሬ በጣም እዚህ ጋር ያስፈልጋል። ከየትኛውም ጊዜ በላይ በጣም ጠንካራ መሆን አለብሽ። ለሚመጡ ነገሮች ራስሽን ማዘጋጀት እና ለመፋለም በጣም ዝግጁ መሆን መቻል አለብሽ። እንግዲህ አብርሻችን መርጧል። ምርጫውን አሳውቋል። ከዚህ በኋላ ደግሞ ይህንን ነገር ከዛ በኩል ብዙ ነገሮች፣ ብዙ ድንጋዮች፣ ብዙ ጠጠሮች ሊወረወሩ ይችላሉ እና ጠንከር ብላችሁ እንደ ባልና ሚስት አንድ ላይ ማለፍ የምትችሉት እናንተ ናችሁ ማለት ነው። ስለዚህ ለዚህ ነገር በደንብ በደንብ ራስሽን ማዘጋጀት መቻል አለብሽ። ይሄ ሄርሜላ ወርቅ ገዛች ምናምን ምናምን እያሉ ከጀርባ የሚያወሩ ሰዎችን የምትሰሚ ከሆነ እመኝ፣ በድጋሚ የፈራሹ ነገር መከሰቱ እንደማይቀር ልነግርሽ እፈልጋለሁ። ወይም ቆፍጠን ብለሽ ግን ትዳሬ ነው ባሌ ነው አጥፍቶ ሊሆን ይችላል ግን ማስተካከል ያሉብን ነገሮች አብረን እናስተካከላለን ብለሽ ከጎኑ እንደምትቆሚ እንደሚስት ማለት ነው። እስከዛሬ ድረስ ብዙ ነገሮች ሲፈጠሩ ከአጠገቡ ሆነሽ ና ከዚህ በኋላ ደግሞ ከየትኛውም ጊዜ በላይ ማለት ነው፣ ከየትኛውም ጊዜ በላይ አጠገቡ የምትቆሚበት ነገሮችን የሚወረወሩ ድንጋዮችን ከሱ እንደውም ከጀርባ ብቻ ሳይሆን ከፊት ለፊት ሆነሽ ማለት ነው ብሎክ ማድረግ ካልቻልሽ ብዙ ነገሮች ሊፈጠሩ ይችላሉ። ይህንን ነገር እምለው እቺ ልጅ በቀላሉ ከነዚህ ልጆች ህይወት ትወጣለች ብዬ አላስብም። እኔ እኮ ልጆቷ ታሳዝነኛለች። እውነት አሳዝነችኝ። አሁን ዛሬ ሄርሚ አሳዘነችኝ፣ አንጀቴም በላችኝ። እኔ እንደ ምን አለ አብርሽ ባለ ትዳር ባይሆን እና የሩታ የሮታ ባይሆን ኖሮ እኮ እንዴትም ብለን እኮ እንትን እንልን ነበረ። ግን አሳዝነችኝ። አታሳዝንም? እግዚአብሔርን እኔ አሁን መጨረሻ ላይ ስታቅፍ ምናል እውነት አብርሃም ወዶ አይደለም። ለካንደል ምናምን የሚያደርጉ ነገሮች አሉ እና ታሳዝናለች እኮ እግዚአብሔር፣ እውነቱን እናውራ ከተባላው አታሳዝንም? እሺ፣ እኔ ያሳዝናኛለች። በቃ መጨረሻ ላይ ምናምን ወይኒ ወይኒ፣ እውነት እኔ ምን ላደርግ፣ ምን እናደርግ? እኔ አንጀቴን በላችሁ እኮ ጋይስ። ምን ላደርግ። ለማንኛውም ያው የማይሆን መንገድ መጨረሻው ይሄ ነው። ከዚህ ነገር ብዙዎቻችሁ ተማሩ። በጣም ብዙ ሴቶች ባለትዳር ወንዶች ላይ አይናችሁን ምጥሉ ምቀላውጡ፣ ባለትዳር ወንድን ካልቀማን የምትሉ ሴቶች ከዚህ ነገር ተማሩ። መጨረሻችሁ አያምርም። በቃ የሰው ነገር የሰው ነው። የምሬን ነው የምላችሁ፣ የሰው ነገር የሰው ነው። የሰውን ነገር መመኘት አይቻልም። በሰውኛ ብቻ ሳይሆን ቃሉም የፈጣሪ ቃልም የባልንጀራህን ሚስት ባል አትመኝ ይላል። ስለዚህ እረፉ። ባለትዳሩ እንደነ የምትመኙ ሴቶች መጨረሻቸው እንደዚህ እውነት እኔ አሳዝነችሁ፣ አሁን አታሳዝንም እግዚአብሔርን። እች ልጅ እኮ አሁን ትክክለኛና ትክክለኛ መስመር ያለው ነገር ላይ ብትወድቅና የሆነ ነገር እንትን ቢሆን በእውነት እንዴት ያለችን ልጅ መሰለቻቸዋን እውነት። መስመሯ የተሳሳተው ሆንና እንደው የሰው ሰው ላይ ጣላት እንጂ እኮ እውነት አለማን የምትቀጭ እንደው እንደና አብርሽ እሷም ከትክክለኛ ሰው ጋር ብትመጣ ኖሮ እኮ ደስ የምትል ጥንድ መሆን የምትችል አይነት ልጅ ነች፣ እና እኔ አሳዘነች ብቻ። ለማንኛውም ተውት፣ ምን እናደርግ? ምንም ማድረግ አንችልም። ለማንኛውም እግዚአብሔር ላንችም የተሻለ ነገር እንዲሰጥሽ፣ የተሻለ ሰው እንዲሰጥሽ ምኞታችን ነው። እንግዲህ ባየነው ነገር የተሳሳተ መንገድ ከመምጣትሽ ውጪ ያለሽ ነፃነት ያለሽ እንትን ምናምን ደስ ይለናል። በዛ ላይ በጣም ቆንጂ የነሽ ቆንጅናሽን መካድ አንችልም። እና እውነት እንዴ ስለዚህ ልጅ በጣም ተመስጬ ያው በሰላም ነው ፍቺኝ ፍቺኝ ፍቺኝ። ለማንኛውም ወደ እንትኑ ስመለስ ከዚህ በኋላ በጣም ብዙ ቻሌንጆች ሊመጡ ይችላሉ እና የሩታ ጥንካሬ በጣም ያስፈልጋል ለማለት ያክል ነው። እውነቴን ነው። እረ፣ በስመ አብ ምንሽ ነው እንዴ? እግዚአብሔርን። እኔ እንትን እኮ ነው ከሙዚቃው ጋር እሷ አብርሽን አቅፋ ስትሄድ የነበረበት ሞመንት አንጀቴን እየበላኝ ነው፣ እና አሳዝናኝ ነው እውነት። ለዛ ነው እና ማውራት እራሱ አልቻልኩም፣ ነው አንደኛ። ነገ በደንብ ስረጋጋ መጥቼ እንትን ላውራ። ስለነገሩ ማውራት አቃተኝ እኮ በቃ። ያቺ ያቺ ሞመንት ደጋግማ ደጋግማ እየመጣችብኝ አስቸገረችኝ። ለማንኛውም ማለት ነው። ሩታ በጣም ጠንከር በይ፣ እግዚአብሔርን በቃ በጣም ጠንከር በይ። በእንደዚህ አይነት መልኩ ነገሮች አይቀጥሉም። በጣም ብዙ ቻሌንጆች ከዚህ በኋላ ሊመጡባችሁ ይችላሉ። እንደተባለውም አሁን መግቢያ ላይ እንዳልኳችሁ ይሄ እርግዝናም ሊኖር ይችላል። አሁን እሺ፣ በምን አይነት መንገድ ነው የምታስተናግጀው? በቃ ሂድልኝ ምናምን ምናምን፣ የለም እኮ በቃ አንዴ እኮ አንቺ እና እሱ ተጋምዳችኋል፣ ተሳስራችኋል። ችግር ቢኖርም እንደሚስት ከጎኑንሽ በቃ ባልሽ ነው። ምንም አይነት ነገር ቢከሰት ሁለተኛ ልጅም ቢመጣ እንግዲህ መቀበል ነው። ምን ይደረጋል? ምን ማድረግ ይቻላል? እንግዲህ አንዴ ስህተት ተሰርቷል። ያንን ይሄ እኮ ነው አሁን ትልቁ ችግር። ስንጮህ የነበረው ይሄ ነገር እንዳይመጣ ነው። አረ ወገን ተው እረፉ ስንል የነበረው ይሄ ነገር እንዳይመጣ ነው። እንግዲህ ከመጣም ቆፍጠን ብለሽ ምንድን ነው ወገብሽን ታጥቀሽ አስረሽ እንደዚህ አይነት ነገሮችን ፕሮቴክት ማድረግ አለብሽ ማለት ነው። ለማንኛውም እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ሄርሜላ ብታሳዝነኝም ማለት ነው። ብቻ ያው ምንም ማውራት አልቻልኩም። የምር እኔ ሄርሚ በጣም አሳዝናኛለች። በጣም ነው ያሳዝነችኝ። እና ነገ በሰፊው እናወራለን። ከዚህ በላይ ብዙ ማውራት አልችልም። እኔ እውነት በጣም ስላሳዘነችኝ ነው። ደህና ደሩልኝ።